ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦች፣ እንደምናላችሁልን ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻነላችን በአመሻሹ የስፖርት የመረጃ ሰዓታችን ዳግም ተገናኘን። ስለምታደምጡን ቆይታችሁን ከእኛ ጋርም እያደረጋችሁ ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን በርካታ ያሉ ርዕሰ ጉዳዮችን እናነሳለን። በተለይ ዛሬ ቀኑ ጁን 24 2025 ዓ.ም ላይ እንገኛለንእና እና በዚህ ቀን ደግሞ አንድ የተወለደ የእግር ኳስ ኮኮብ አለ። ሊዮኔል ሜሲ በዛሬው እለት ነው የዛሬ ሰላሳ ስምንት ዓመት ይህንን ምድር የተቀላቀለው። ከሊዮኔል ሜሲ ጋር በተያዘ አንዳንድ የእግር ኳስ ታሪኮቹን ወደ እናንተ ለማድረስ ሙከራዎችን እናደርጋለን። የሊዮኔል ሜሲ እግር ኳስ ታሪክ እንግዲህ አብዛኞቻችሁ ሰምታችሁታል ብዬ አስባለሁ። ያልተደመጡ አንዳንድ ጉዳዮችን ግን በዛሬ ፕሮግራማችን ለመዳሰስ ሙከራዎችን እናደርጋለን። ትልልቆቹን የአውሮፓ ክለቦች የተመለከቱ በርከት ያሉ የዝውውር ጉዳዮች ግን አሁንም እየተሰሙ ይገኛሉ። እነሱንም መረጃዎችን ወደ እናንተ ማድረሳችንን የምንቀጥለው የሚሆነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታ እናደርጋለሁ። እናንተን ቪዲዮችንን ላይክ፣ ቻነላችንን ሰብስክራይብ እያደረጋችሁ ከእኛ ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። አብራችሁ ይቆዩ። ሊቨርፑልን የተመለከተ መረጃን በማስቀደምን ጀምር የመርሲሳይዱ ክለብ ሊቨርፑል በቀጣይ ዳርዊን ኑኔስን ቡድኑን ከለቀቀም አጥቂ ለማስፈረም ጥረት እንደሚያደርጉ ነው አሁንም መረጃዎች እየወጡ የሚገኙት። ሊቨርፑል ለአዲሱ አጥቂ የሚያወጡትን ገንዘብ ለመገመትም በቅድሚያ የዳርዊን ኑኔስን ጉዳይ እልባት እንዲያገኝም እንደሚፈልጉ ጭምር ነው የተነገረው። ሊቨርፑልን ለማስፈረም የተመለከተው አሌክዛንደር ኢሳክ ሲሆን ለተጫዋቹ የጠየቀው ከፍተኛ የዝውውር ሂሳብ አስቸጋሪ እንደሚያደርገው ነው ዘገባዎች ሰዎች የሚያሳዩት አሰልጣኝ አርነስሎት እንግዲህ ከኳስ ውጪ ጠንክሮ የሚሰራና ና የማጥቃቱን እንቅስቃሴ ደግሞ የሚመራ አጥቂ ነው እንደሚመርጡ የሚነገረው ለዚህም ደግሞ አሌክዛንደር ኢሳክ ትልቅ ጥቅም እንደሚሰጣቸው ይታመን ነበር። ነገር ግን ይህንን ዝውውር ለመፈጸም ግን በጣም ከባድ ሊሆን እንደሚችል ጭምር እራሳቸው አሰልጣኝ አርነስሎትም ሊቨርፑል የሚያምናል። በሌላ በኩል ጃሬል ኳንሳ አሁን ላይ ቡድኑን ከለቀቀ በኋላ ሊቨርፑል ማደግ የሚችል ወጣት ደግሞ ተከላካይም ማስፈረም እንደሚፈልጉ የሚያሳዩ ሪፖርቶች ይወጣሉ። በዚህ ቦታ ላይ ደግሞ እየተመለከቱት የሚገኘው የ19 ዓመቱ የአክስ አምስተርዳም የተከላካይ ስፍራ ተጫዋች በአርሰናልም በቼልሲም የሚፈለገው ዡሪየል ሃቶን ለማስፈረም እንቅስቃሴ ሊጀምሩ መሆኑን ዘገባዎች እያሳዩ ይገኛሉ። እነዚህ እንግዲህ ከሊቨርፑል ጋር የተያዙ የዝውውር ጉዳዮች ናቸው። በአጥቂ መስመር ላይ ተጫዋችን ማስፈረም ይፈልጋሉ። ከዛ በተጨማሪ በተከላካይ መስፈር ላይም እንዲሁ ተጫዋቾችን ለማምጣት ሙከራዎችን እያደረጉ እንዳሉ ነው መረጃዎች እየሰማ የምንገኘው አዲሱ ፈራሚ ጀረሚ ፍሪምፖንግ አንድ ጥያቄ ቀርቦለት ምላሹን ሰጥቷል። የሊቨርፑል ታሪካዊ ምርጡ ተጫዋቾች እነማን ናቸው ተብሎ ጥያቄ ቀርቦለት ነበር። ጀረሚ ፍሪምፖንግ እና ሲመልስ አንድ ሶስት ያክል ተጫዋቾችን ጠቅሷል። አንደኛው አሁንም በቡድን ውስጥ የሚገኘው መሐመድ ሳላህን ነው ጀረሚ ፍሪምፖንግ የሊቨርፑል የታሪኩ ምርጡ ተጫዋች ሲል የገለጸው ከዛ በመቀጠል ግን ስቲቨን ጀራርድ እና ቨርጀል ቫን ዳይክ ከዛ በተጨማሪ ኬኔ ዳግሊሽንም በዚህ ዝርዝር ውስጥ እንዳካተታቸው ነው የተነገረው። ከፍሎሪያን ቨርትስ እና ከጀርሚ ፍሪምፖንግ በኋላም አሁን ላይ ትኩረቱ ወደ መሀል አጥቂ ቦታ እየዞረ እንደሆነ ይነገራል። ያው የሚሎስ ኬርኬ ዝውውር ዛሬ ወይ ነገ ይፋ እንደሚደረግ ይታወቃል። ከዛ በመቀጠል ግን ወደ መሀል አጥቂ ስፍራ ተጫዋች ደግሞ ትኩረታቸውን እንደሚያደርጉ ነው የሚታሰቡ ሊቨርፑሎች። ምክንያቱም ደግሞ ዳርዊን ኑኔስ ከክለቡ ጋር ሊለያይ ከጫፈ እንደደረሰ የሚያሳዩ ሪፖርቶች እየወጡ ነው ከዛ በተጨማሪ ደግሞ በዚህ ቦታ ላይ ሌሎች ተጫዋቾችን ማምጣት ፍላጎታቸው ስለሆነ ሊቨርፑሎች አሁን ላይ ወደ ፍሎሪያን ቨርትስ እና ጀረሚ ፍሪምፖንግን እንዲሁም ሚሎስ ክርኬዝን ካስፈረሙ በኋላ አሁን ላይ አሌክዛንደር ኢሳክን ማስፈረም እንደሚፈልጉ እየተነገረ ነው። ነገር ግን ከፍተኛ የዝውውር ዋጋ ስላለው ስምምነት ለማድረግ በጣም ከባድ እንደሚሆንባቸው ጭምር ነው ጄምስ ፒርስ መረጃውን እያጋራም የሚገኘው። ማንቸስተር ዩናይትድን ደግሞ እንመልከት። አሁን ላይ እጅጉን ከሚታመኑ የመረጃ ምንጮች መካከል አንደኛ የሆነው ዘ አትሌቲክ ጋዜጣ እንደተናገረው ከሆነ ላውሪ ዊትዌል ነው ይህንን መረጃ ያወጣው። ዩናይትዶች ከ60 ሚሊዮን ፓውንድ የሚልቅ የዝውውር ሂሳብን ይዞ የለንደኑን ክለብ በር ማንኳኳቱን ታውቋል። ለማን ካላችሁ ለብሪያኒን ቤሞ ዝውውር ነው። ዩናይትድ ይህንን ያክል ገንዘብ ለማውጣት እየተንደረደረ የሚገኘው ብሬንትፈርድ ጥያቄውን ዳግም ውድቅ ያደርጋል ወይስ ደግሞ ይሁንታውን ሰጥቶ ካሜሮናዊውን እንግዲህ ህልሙን እንዲኖር ይፈቅዱለታል? እንግዲህ በርካቶች የሚጠብቁት ጉዳይ እንደሆነ እየተገለጸ ይገኛል። አሁንም እንግዲህ ምክንያት በመፈለግ የተጫዋቾችን ዋጋ ለማሳደግ ግን ፍላጎት እንዳላቸው ነው ብሬንትፈርዶች የሚነገረው። በንግግር ወቅት ምክንያት እየፈለጉ የተጫዋቹን ዋጋ እንግዲህ ለማሳደግ እንደሚሞክሩ የሚያሳዩ ሪፖርቶችን ትልልቆቹ የመረጃ ምንጮች እየገለጹ ይገኛሉ። ነን ላውሪ ዊትዌል እንዲሁም ፓውል ሂርስትም ይህንን መረጃ እያጋሩ ይገኛሉ። ብሬንትፈርዶች የብሪያኒን ቤሞን ዝውውር በቀጥታ ከማትያስ ኩኛ ዝውውር ጋርም በማገናኘት ነው በመደራደር ላይ እንዳሉ የሚገለጹት እንግዲህ ማቲያስ ኩኛ 62.5 ሚሊዮን ፓውንድ አካባቢ ተከፍሎበት ከወልቭስ ወደ ማንቸስተር ዩናይትድ መቀላቀሉ ይታወሳልና እንዲሁም ዩናይትዶችም ይህንን ዝውውር ለማጠናቀቅ ያወጡትን ገንዘብ ለብሪያን ምቤሞ ማውጣት አለባቸው ብለው እንደሚያስቡ ብሬንፈርዶች እየተገለጸ ይገኛል። ብሪያን ምቤሞ የአራት ዓመት የፕሪሚየር ሊግ ልምድ እንዳለው ያነሱት ብሬንፈርዶች ባሳለፈው የውድድር ዓመት ደግሞ በሊጉ ከማቲያስ ኩኝ 15 ግቦች የበለጠ 20 ግቦችን ማስቆጠሩ የሚታወስ ነውና ስለዚህ በዚህ ምክንያት ደግሞ ከማቲያስ ኩኝ የተሻለ ክፍያ ይገባዋል የሚል አይነት ሀሳብን ብሬንፈርዶች እያነሱ ነው። ምንም እንኳን ብሬንፈርዶች ምክንያት መደርደራቸውና ዋጋ ማሳደጋቸው ባይቆምም ዩናይትዶች ግን ተጫዋቹን የግላቸው እንደሚያደርጉት ከፍተኛ የራስ መተማመን እንዳላቸው ጭምር የሚያሳዩ ሪፖርቶችን ነው አሁን ላይ እየወጡ የሚገኙት። እውቁ ዘጋቢ ፋብሪሲዮ ሮማኖም ጭምር ስለዚህ ጉዳይ አንዳንድ መረጃዎችን እያወጣ እያረጋገጠ ይገኛል። ዩናይትድ ተጫዋቹን ለማስፈረም ከ60 ሚሊዮን ፓውንድ በላይ ያቀርቧል ሲል ነው ዘገባውን እየሰራው ፋብሪሲዮ እንግዲህ ፋብሪሲዮ ሲናገር አሁንም እንግዲህ ከሙሉ ስምምነት ለመድረስ ንግግሮች መቀጠላቸውን ነው የሚጠቁመው። ካሜሮናዊው የመስመር አጥቂ ምንጊዜም ቢሆን ምርጫው ወይም ደግሞ ልቡ ማንቸስተር ዩናይትድን መቀላቀል ብቻ እንደሆነ ይናገራል። ነገር ግን ከክለቡ ጋር ግን ከስምምነት መድረስ እንዳለባቸው ነው ፋብሪሲዮ ሮማኖ እየገለጸ የሚገኘው። ብሪያን ቤማው ወደ ኦልድ ትራፎርድ ለመክተም እንግዲህ ከምንጊዜውም በላይ መቃረቡን ተከትሎ አንድሬ ኦናና ደግሞ ከሀገሩ ልጅ ከሆነው ብሪያን ምቤሞ ጋር ምን አይነት ጥምረትን ሊሰሩ እንደሚችሉ በሰፊው እየተነጋገሩ እንዳሉ የሚያሳዩ ነገሮችን ሰምተናል። በተጨማሪም አንቶኒ ከሌሎች ተጫዋቾች ሁሉ የማንቸስተር ዩናይትድን ለመልቀቅ በተሻለ ሂደት ላይ የሚገኘው ተጫዋች ነው። ከነ ጋርናቾም ከነ ራሽፈርድም ከነ ሳንቾም ይልቅ አንቶኒ ለመልቀቅ ቅርብ እንደሆነ የሚያሳዩ ሪፖርቶች ወጥተዋል። ላለፉት ስድስት ወራት ተጫዋቹን የውሰቱ ላይ ያቆየው የስፔኑ ክለብ ሪያል ቤቲስ ብራዚላዊውን ተጫዋች በቋሚነት ለማስፈረምም ጥረት እያደረገ ነው። በመሆኑም ማንቸስተር ዩናይትድ ጋርናቾን ፈልገው የስልክ ጥሪ ላደረጉት ክለቦች ሁሉ የተጫዋቹ የዝውውር ዋጋ ሰባ ሚሊዮን ፓውንድ እንደሆነም አስረግጦ ነግሯቸዋል የሚል መረጃ ነው ጋዜጠኛ ላውሪ ዊትዌል መረጃውን ያጋራው። ካርሎስ ካሴሜሮ ከሳዑዲ ክለብ ብዙ ገንዘብ የሚያስገኝለትን የዝውውር ጥያቄ እንደቀረበለት ተነግሯል። በዚህ ምክንያትም በዚህ ክረምት ከማንቸስተር ዩናይትድ ሊለቅ የሚችልበት እድሎች እንዳሉት ኒኮላ ሺር መረጃውን እያጋራ ይገኛሉና ካርሎስ ካሴሜሮ በተለይ ወደ ሳዑዲው ክለብ አልናስር ሊያመራ ከጫፍ እንደደረሰ የሚያሳዩ ሪፖርቶች ናቸው አሁን ላይ እየሰማን የምንገኘው። አርሰናልን ደግሞ የተመለከቱ መረጃዎችን እናንሳ። የአርሰናል የክረምት የዝውውር መስኮትን የተመለከቱ አንዳንድ ጉዳዮችን እንንገራቸው። አርሰናል በዚህ ክረምት ከሰራቸው ጥሩ የዝውውር ስራዎች መካከል የማርቲን ዙበሜንዲ ዝውውር አንደኛው ነው። አርሰናሎች ውስጥ የተጫዋቹን ዝውውር መሰረታዊ ሂደት ያጠናቀቁ ሲሆን በቀጣይ ይፋ ማድረግ ብቻ ነው የሚጠበቅባቸው። በመቀጠል አርሰናል ከቼልሲ ከአምስት ሚሊዮን ፓውንድ የሚያስፈርሙት ግብ ጠባቂ ከፓሪ ዘባላጋን ዝውውር እንደሚያጠናቀቁ ነው ይፋ የሚሆነው። አርሰናል በአመቱ መጀመሪያ ትልቅ ጨዋታዎችን የሚያደርግ መሆኑን ተከትሎ ሚኬል አርቴታ ቡድኑን ቀደም ብሎ አጠናክረው ለማዘጋጀትም ማሰባቸው ይነገራል። አጥቂ ለማስፈረም ከፍተኛ ጥረት እያደረገ የሚገኘው አርሰናል ቪክተር ጆከርሽን፣ እና ቤንጃሚን ሼስኮ የያዛቸው አጥቂዎች ናቸው። አርሰናል በተጨማሪም ከመስመር ተጫዋቾች እንደሚመለከቱ ሲገለጽ፣ አሁን ላይ እንግዲህ ሮድሪጎና አንቶኒ ጎርደን ናቸው በዝርዝር ውስጥ ያሉት። ከዚህ በፊት እንግዲህ በርከት ያሉ የክንፍ መስመር ተጫዋቾች ከአርሰናል ጋር ስማቸው ሲነሳ ነበር። ጄሚ ባይኖ ጌቲያንስ፣ ከዛ በተጨማሪ ሊሮይ ሳኔ እንዲሁ ኒኮ ዊሊያምስ፣ እነዚህም ተጫዋቾች ስማቸው ሲነሳ ነበር። እነዚህ ግን ወደ ተለያዩ ክለቦች ለማምራት የተስማሙም አሉ የተዘዋወሩም አሉ። ለምሳሌ ሊሮይ ሳኔ ጋላታሳራይ ተቀላቅሏል። እንዲሁም ኒኮ ዊሊያምስ ባርሴሎናን መቀላቀል ብቻ ነው የሚፈልገው። ከዛ በተጨማሪ ደግሞ ጊቲያንስም ወደ ቸልሲ የተቃረበ ተጫዋች ነው ና አሁን ላይ በአርሰናል እጅ ላይ የቀሩት አንቶኒ ጎርደን ና ሮድሪጎ ጓሽ እንደሆኑ የሚያሳዩ ሪፖርቶች እየወጡ ነው ና እነዚህንም ተጫዋቾች በቶሎ ማስፈረም እንደሚጠበቅባቸው ዘገባዎች ያሳያሉ። በሌላ በኩል አርሰናል የተከላካይ ስፍራ ተጫዋችም ለማስፈረም ማሰቡ ነው እየተገለጸ የሚገኘው። ቶማስ ፓርቴ አትሌቲኮ ማድሪድን የለቀቀበት ምክንያትና እንዴት ወደ አርሰናል እንደተዘዋወረም የሰጠው ቃለ ምልልስ አለ። በ2020 አትሌቲኮ ማድሪድ የለቀቅኩበት ብቸኛው ምክንያት የክለቡ ፕሬዚዳንት ኤንሪኬ ሴሬዞ የኔን ወኪል ከፊርማ ማግኘት የነበረበትን አስር በመቶ የወኪሌን ኮሚሽን የክለቡ ፕሬዚዳንት ለወኪሌ ለመስጠት ፈቃደኛ ባለመሆናቸው ነው። በአትሌቲኮ ቤት እንድቆይ ለአዲሱ ኮንትራቴ ከተሻሻሉ ውሎች ጋር የኮንትራት እድሳት አቅርቦልኝ ነበር። የቀረበልኝን አዲስ ኮንትራት ተቀብዬው ነበር። በአዲሱ ኮንትራቴ ወኪል 10 በመቶ ኮሚሽን ከፊርማ ሊቀበል ሲል በክለቡ ለቦርድ ደረጃ ያሉ ሁሉም ሰዎች በዚህ በወኪሌ ጥቅም ስምምነት ላይ እየደረሱ ቢሆንም፣ ነገር ግን ለወኪል የሚከፈለው ኮሚሽን የመጨረሻውን ይሁንታ ለማግኘት በክለቡ የሚያቆየኝን አዲስ ውልም ለመፈራረም የመጨረሻ ውሳኔ ሰጪው ፕሬዚደንት ሴሬዞ ወኪሉ ስለሚያገኘው ጥቅማ ጥቅም በቀጥታ እንድንነጋገር ቦርዱ ወሰነ። ቦርዱ በውሳኔ ውሳኔ መሰረትም እኔም ከፕሬዝደንት ሴሬዞ ጋር በተወያየንበት ጊዜ ወኪል ማግኘት ከነበረበት ከአስር በመቶ ኮሚሽን ይልቅ ሶስት በመቶ ኮሚሽን ብቻ ክለቡ ከወኪል መክፈል እንደሚችል ፕሬዝደንቱ ነገረኝ። እኔም ሌላው ቀርቶ ለወኪል የሚገባውን ኮሚሽን ክለቡ ሶስት ፐርሰንት፣ ቀሪውን ሰባት ፐርሰንት ከራሴ ኪስም ደሞዝ እንድሸፍን ይህንን ሀሳብ ለፕሬዚደንቱ ባቀርበም ቴሬዞ ግን በዚህ ሀሳብ ፍቃደኛ ባለመሆኑ መርሆችን ሰበብ አድርጎ ለወኪሌ ከ3 ፐርሰንት በላይ መክፈል እንደሌለብኝ ነገረኝ። ከዛም የዝውውር መስኮቱ ከመዘጋቱ አንድ ቀን በፊት ወኪሌ ወደ አርሰናል እንዘዋወር አርሰናልን ስለ ዝውውር አነጋግሯል። በወቅቱ እኔን ለማዘዋወር በርካታ የእንግሊዝ ክለቦች ፍላጎት ነበራቸው ወኪሌ ነግሮኝ ነበር። እናም አርሰናል እኔን ማዘዋወር ፍላጎት ካለው ምርጬ አርሰናል እንደሆነ ለወኪሌ ነገርኩት። ከአርሰናል በኩል እኔን ለማስፈረም በዝውውር መስኮት የመጨረሻ ቀን ግፊቱ አጠናክሮ በቀጠለበት ሰዓት ክለቤ አትሌቲኮም እንግዲህ ቶማስ ፓርቴ ከአትሌቲኮ ጋርም የሚያቆየውን አዲስ ውል እንዳስፈረምኩኝ እንደፈረምኩኝ በማስመሰልና ኮንትራቴን እንደታደሰ በማስመሰል የእድሳቱ እንኳን ደስ አለ የሚል መልእክትም እንዲሁ እንዳስተላለፉ ጭምር አስታውሳለሁ። በወቅቱ አርሰናሎች ይህንን ሲሰሙ ከወኪሌ ጋር እንግዳ ነገር ያልተለመደ መሆኑን ገልጸው አዲስ ውል ስለመፈረሜ ለወኪሌ ጠየቁት። ሆኖም ግን ወኪሌ ለአርሰናል በክለቡና በእኔ መካከል አዲስ ውል እንዳልተፈረምኩኝ፣ እናም በመካከላችን ያልተፈታውን የኮሚሽን ጉዳይ መግባባት እንዳልተቻለ ለአርሰናል በወቅቱ አስረድቷል። አርሰናል ይህንን ከወኪሌ በመረዳቱ ደስተኛም ነበር። ከዛም አርሰናል እኔን ለማዘዋወር ስምምነት ላይ ተደረሰ። ይሄ ሁላ ነገር የሆነው የኔ ከአትሌቲኮ ማድሪድ ወደ አርሰናል ለመዘዋወር ሁሉም ነገር የጠናቀቀው የዝውውር መስኮቱ ሊዘጋ የመጨረሻው ቀን ከመድረሱ አንድ ቀን በፊት እንደነበር አስታውሳለሁ። ፓርቲ ከአትሌቲኮ ማድሪድ ወደ አርሰናል የተዘዋወረበትን ነገር ነው እንግዲህ በዚህ ጋዜጤ መግለጫ ላይ ሀሳቡን የሰጠው። ከቀናት በፊት ሮድሪጎ ወደ ልምምድ ሲመለስ እንግዲህ በተለየ አመለካከትና አቀራረብ ነው ሻቪ አሎንሶ ለተጫዋቹ ትልቅ ቦታ ይሰጠዋል ሲሉ የነበሩ ምንጮችም፣ አሁን ላይ ግን ስለ ሮድሪጎ መቆየት እርግጠኛ መሆን እንዳልቻሉ ዘ አትሌቲክ ዘግበዋል። የሮድሪጎ አባት በቅርብ ቀናት ውስጥም ከብዙ ቡድኖች ጥያቄ ቀርቦለት አልተቀበለም፣ ከየትኛውም ቡድን ጋር ድርድር ከመጀመሩ በፊት የሮድሪጎን ውሳኔ ማወቅም እንደሚፈልግ ዘ አትሌቲክ ዘግቧል። አርሰናል ለሮድሪጎ በግራ በኩል በነጻነት መጫወት የሚችልበትን ፕሮጀክትም እንደሚያቀርቡለት ጭምር ነው የተማመኑት። ኬፓ አሪዛባላጋ ወደ አርሰናል የሚያደርገውን ዝውውር ለመጨረስም በዚህ ሳምንት በለንደን ይገኛል ተብሎ እንደሚጠበቅ ነው ዘ አትሌቲክ መረጃውን እያጋራም የሚገኘው። ከአንዳንድ ወሬዎች በቀር ስለ ማርቲኔሊ መልቀቅ ምንም አይነት ድርድሮች አልተደረጉም። አንድሪያ ቤርታ ወደ አርሰናል የመጣ ጊዜ ለማርቲኔሊ በቡድኑ ትልቅ ጠቃሚ ተጫዋችም እንደሚታይ የሆኑ ነግሮት ነበር። አርሰናል እንግዲህ ማርቲኔሊ እንደሚቆይም ያምናሉ። እሱም በቡድኑ ደስተኛ እንደሆነ ነው ዘአትሌቲክ እየዘገበ የሚገኘው አርሰናሎች አጥቂ ለማስፈረም የተቻላቸውን ሁሉ እያደረጉ ነው። የተለያዩ አማራጮች እንዳሏቸው ይታወቃል። ቤንጃሚን ሼስኮ፣ ቪክተር ዮከርሽ ዋነኛ አማራጮች እንደሆኑም ይታወቃል። ነገር ግን አሁን ላይ አርሰናል አጥቂ ለማስፈረም የተቻላቸውን ሁሉ እንደሚያደርጉ ነው የሚታመነው። ከዚህ በተጨማሪ ግን የክንፍ ተጫዋችና ተከላካይም ለማስፈረም አሁንም በንቃት እየሰሩ እንዳሉ ዘ አትሌቲክ የተባለው የመረጃ ምንጭ እየገለጸ ይገኛል። ቸልሲን እንመልከት። ቸልሲ የጄሚ ባይኖ ጌቲያንስን ዝውውር ሊያጠናቀቁ ነው። የምዕራብ ለንደኑ ክለብ ቸልሲ የእንግሊዛዊውን የፊት መስመር ተጫዋች ጄሚ ባይኖ ጌቲያንስን ዝውውር ለማጠናቀቅ ከጫፍ መድረሳቸው ተነግሯል። ሰሜዎቹ በቅርቡ ከክለቦች ያለም ዋንጫ በፊት ዝውውሩን ሳያጠናቀቁ ወደ አሜሪካ ማምራታቸው ይታወሳል። ሁለቱ ክለቦች ያሁን ላይ በአሜሪካ የሚያደርጉትን ንግግር መቀጠላቸው ሲገለጽ፣ በቅርቡ ከስምምነት ይደረሳል ተብሎም ይጠበቃል። ባየር ሙኒኮችም ለጄሚ ባይኖ ጌቲያንስ ከፍተኛ ፍላጎት ቢያሳዩም ተጫዋቹ ግን ቸልሲን ለመቀላቀል መምረጡ ነው የተዘገበው። ቸልሲ ተጫዋቹን በሰባት ዓመታት ኮንትራት ለማስፈረምም በግል ከስምምነት መድረሳቸው ነው የተነገረው። ቸልሲዎች በመሀል ተከላካይ ዝርዝራቸው ውስጥም ፒየሮ ሂንካፒየን አካተውታል። ነገር ግን ሌቨርኩዘኖች ከኢኳዶራዊው ተጫዋች ዝውውር 60 ሚሊዮን ዩሮ እንደሚፈልጉ አስታውቀዋል ብሏል ከቼንድ ኦፍ ሳይድ በመረጃው ኤንዞ ማሬስካ በጋዜጣዊ መግለጫው ላይ ስለ ሪስ ጄምስ ለዛሬው ጨዋታ አይደርስም ሲል የተናገረው ነገር ግን ጆሽ ከኛ ጋር ነው እናም የተለያዩ መፍትሄዎችን እንፈልጋለን ብሏል። ስለ ኤንዞ ማሬስካ እንዲሁ ሲናገር ኤንዞ ማሬስካ ሲናገር ካፕቴኑ እንግዲህ በተለይ ሪስ ጄምስ ጉዳት አላስተናገደም። በህመም ምክንያት ነው ዛሬ ጨዋታ ላይ የማይኖረው፣ ትሬኒንግ ስላልሰራ ነው የዛሬው ጨዋታ የሚያልፈው። በተመሳሳይ ሌቪ ኮልዊልም ህመም ላይ ነበር፣ ነገር ግን ትሬኒንግ ሰርቷል፣ ለጨዋታው ይገኛል ሲሉ ኤንዞ ማሬስካ አረጋግጠዋል። በእርግጠኝነት በቱኒስ ጨዋታም እስካሁን ብዙ ላልተጫወቱ ተጫዋቾች እድል እንሰጣለን፣ የምናየውም ይሆናል ሲል ኤንዞ ማሬስካ እንዲሁ ተናግሯል። በአንጻሩ ሊያም ዴላፕም ስለ ዘጠኝ ቁጥር እርግማን በቼልሲ ቤት እንግዲህ የዘጠኝ ቁጥር እርግማን ያለ ተብሎ ይታሰባል። ምክንያቱም የሚመጡት ዘጠኝ ቁጥር ለባሾች በሙሉ ጥሩ የሚባል የውድድር አመት ነው ያሳለፉም። በሌሎች ክለቦች በጣም ስኬታማ የነበሩ ተጫዋቾች በዚህ ክለብ ሲመጡ ግን የተሳካ ጊዜን ማሳለፍ እንደማይችሉ በተደጋጋሚ ታይቷል። ፈርናንዶ ቶሬስን ጨምሮ የተለያዩ ተጫዋቾች እንግዲህ በዚህ መልኩ ሲያልፉና ጎንዛሎ ሂግዋይን የተለያዩ ተጫዋቾች በዚህ መልኩ ሲያልፉ እንደነበር እናስታውሳለን እና ሊያም ዴላፕ ከዚህ ጋር በተያያዘ ነው ጥያቄ የቀረበለት። እኔ እንደዚ የማሰብ ሰው አይደለሁም። ለእኔ ዘጠኝ ቁጥር ምንም ትርጉም የለውም ከማሊ ጀርባ ላይ ያለ ቁጥር ብቻ ነው ሲል ነው ሊያም ዴላፕ የተናገረው። ዴላፕ ወደ ቸልሲ ሊመጣ ሲል እንግዲህ ፓልመርን ስለማውራቱ ተጠይቆ ነበር። በጣም ብዙ መረጃ አልወድም፣ ማወቅ ያለብኝን ነገር ብቻ ጠየቅኩት፣ ነገረኝ፣ የራሴን ውሳኔ መወሰንኩኝ ብሏል። ዴላፕ ወደ ቸልሲ ከመምጣቱ በፊት ስለጠየቀው ጥያቄ ሲናገር ሪያል ማድሪድን እንመልከት። ሪያል ማድሪድ የሮድሪጎን የመሸጫ ዋጋ ዘጠና ሚሊዮን ዩሮ አውጥቷል። ሪያል ማድሪድ በዚህ ትልቅ ዋጋ ሻቪ አሎንሶ የጠየቀውን አማካይ ለማስፈረምም ይችላል ሲል ካንዴ ናሴር መረጃውን እያጋራም ይገኛል። አርሰናል ስምምነቱን በሐምሌ ሳይሆን በነሐሴ ወር ለመጨረስ አቅዷል። ይህም ደግሞ ውስብስብና የረጅም ጊዜ ሂደትም ይኖረዋል። ሮድሪጎ ለአርሰናልና ለማንቸስተር ሲቲ ክፍት እንደሆነ ነው ማርካ የተባለው የመረጃ ምንጭ አሁን ላይ ይፋ እያደረገ የሚገኘውና ሮድሪጎ እንግዲህ ከመውጣት ጋር በተደጋጋሚ ስሙ በትልቁ እየተነሳ የሚገኝ ተጫዋች ሆኗል። አሁን ላይ የመጨረሻ መረጃችን እናድርገውና ሊዮኔል ሜሲን የተመለከተ መረጃን ወደ እናንተ እናድርስ። ዛሬ እንግዲህ ጁን 24 2025 ላይ እንገኛለን። የሊዮኔል ሜሲ 38ኛ ዓመት እንግዲህ ልደቱ እንደሆነ ነው እየተገለጸ የሚገኘው። ከዚህ ጋር በተያያዘም አንዳንድ ጉዳዮችን እናንሳ። ሜሲ በእግር ኳስ ያልሰራው ነገር አለ ብሎ መናገር በጣም ከባድ ነው። ሜሲ ማለት የእግር ኳስ መገለጫ እንደሆነ በርካቶች ይናገሩለታል። አማካይ በመሆን ብዙ ኳሶችን ይፈጥራል፣ አጥቂ በመሆን ደግሞ ብዙ ጎሎችን ያስቆጥራል። ለተመልካችም የሚማረክ የሜሲ አጭወት እንኳን አየሁት ብለ ደስታህን ጥግ ድረስም እስከሚሆን ድረስ ትጫወታለህ፣ ትስቃለህ ብሏል። ሜሲ የኳስ ካፕቴን ነው የሚሉታል በርካቶች። ያላስቆጠረው የጎል አይነትም የለም። ካሻው አራትና አምስት ተከላካዮችን እስከሚያዞራቸው እያታለለ ጎል ያስቆጥራል። ካሻው የቅጣት ምት ጎሎችን ያስቆጥራል። ካሻው ደግሞ የፍጹም ቅጣት ምት ጎሎችን ያስቆጥራል። ሊዮኔል ሜሲ ካለም የተለያዩ ጎሎችን መመልከታችን የማይቀር ነው። ሜሲ ካለ የጎል እድሎች አሉ። ሜሲ ካለም አዝናኝ እግር ኳስ ጨዋታዎችም አሉ። ሜሲ ካለ ሁሉም ነገር አለ። በሜሲ ያልወደቀ ተከላካይ፣ በሜሲ ጎል ያልተቆጠረበት ግብ ጠባቂ ያለ ቢባል የሜሲ ተቃራኒ ሆኖ ያልተጫወተ ብቻ ነው ብንል ማጋነን አይሆንም። ሜሲ ማለት ለእግር ኳስ እየተፈጠረ እግር ኳስን እንዲወዱ በረካቶችም ያደረገ ሰው እንደሆነ ይነገራል። በስፓኒሽኛ ለሜሲ መገለጫ የሚሆን አንድ ቃል በመዝገበ ቃላት ላይ ተጽፎለታል። ሜሲ በሚጫወትበት ዘመን እየተፈጠረን ሰዎች እንግዲህ ምናልባት አሁን ላይ አግኝተ ነው ስለሆነ እንደ ትልቅ ነገር ላንወስደው እንችል ይሆናል እንጂ ምናልባት ወደፊት ግን ሜሲን በርካቶች የሚያውቁት በታሪክ እንዲሁ ደግሞ የእሱን ነገሮችን በመስማትና በማየት ብቻ እንግዲህ ቪዲዮዎችን በማየት ስለሚሆን እኛ በዚህ በነሱ ትውልድ በሮናልዶም በሜሲም ትውልድ እንግዲህ የተፈጠረን እድለኝነታችንን ለመግለጽ ወዳለው። በሜሲን በተመለከተ ግን አንድ ቃል በመዝገበ ቃላት ላይ እንደተጻፈ ይነገራል። ይህም የተጻፈለት ብቸኛው የእግር ኳስ ተጫዋች እንደሆነ ነው የሚነገረው ብቸኛው ቃሉ ደግሞ ትርጉሙ የምንጊዜ ምርጡ ተጫዋች ማለት እንደሆነም ነው ትርጉሙ የሚነግረው። የቀድሞው የሜሲ አሰልጣኝ የነበረው ስፔናዊው አሰልጣኝ ፔፕ ጓርዲዮላ ስለሱ አትጻፉ፣ እሱንም ለመግለጽ አትሞክሩ፣ እሱን ብቻ ዝም ብላችሁ ተመልከቱት። የዘመናዊ እግር ኳስ አባት ተብሎ የሚጠራው ዮሐን ክራይፍም እሱ ከማንም ጋር የማይወዳደር ነው፣ ለትውልድ ሁሉ ቅርስ ነው፣ ሽልማቶችን በሙሉ ጠራርጋችሁ ስጡት ሲልም የሜሲን ታላቂነት ለዓለም ተናግረዋል። የቀድሞ የቡድን አጋሩ ሻቪ ሄርናንዴዝ ሜሲ ከሌሎቹ ሁሉ የላቀ ደረጃ ላይ እንደሚገኝ ግልጽ ነው፣ የማያዩ ካሉ ግን እውራኖች ናቸው ሲል አይደለም ተናግሯል። የሜሲ ቀንደኛ ተቀናቃኝ ፖርቱጋላዊው ክሪስቲያኖ ሮናልዶ ስለሜሲም አጠር ባለ አገላለጽም ገልጾታል። እሱ ምትሃተኛ ነው። ሜሲ አስደናቂ ተጫዋች ነው። ብዙ መድረኮችን ለ16 ዓመታት አብረን ተጋርተናል። ጓደኛሞች አይደለንም፣ ነገር ግን ጥሩ ግንኙነት አለን። እጅግ በጣም አከብሮ አለው ስለኔ የሚናገርበት መንገድን ሞዶ አለው። እሱ ጥሩ ሰው ነው። እሱ ምርጥ የእግር ኳስ ተጫዋችም ነው ሲል ክሪስቲያኖ ሮናልዶ ተናግሮለታል። እሱን ለማድነቅ የሱ ደጋፊ መሆን አይጠበቅም፣ እሱ የሚጫወትበት ክለብ ደጋፊ መሆንም አይጠበቅም። እሱን ለማድነቅ እግር ኳስን መመልከት ብቻውን በቂ ነው። ቃላቶችን መርጠን አረፍተ ነገሮችን አዋህደን ሀሳቦችን አገናኝተን እሱን መግለጽ ፍጹም ይከብዳል ከእጅ ወዳፍ ከሚኖሩ ወላጆቹ የተወለደው በነበረው የእድገት ሆርሞን እጥረት ምክንያት በብዙ ክለቦች አንቀበልም የተባለው ትንሽዬው ሕፃን ህልሙና ስለ ወደፊት ታላቅ የመሆን ስንቅን ሰንቆ ተስፋ ባለመቁረጥ ወደፊቱን በመቀጠሉ በአሁኑ ጊዜ የራሱንም የቤተሰቡንና የብዙዎችን ሕይወት የቀየረም ታላቅ ተጫዋችም ለመሆን በቅቷል ሊዮኔል አንድሬስ ሜሲ። በርካታ የግል ሽልማቶችን አሸንፏል። ስምንት ባሎንዶር፣ ስምንት የፊፋ የአመቱ ምርጥ ተጫዋች፣ ስድስት የአውሮፓ ወርቅ ጫማ፣ ሁለት የዓለም ዋንጫ ምርጥ ተጫዋች፣ ሁለት የኮፓ አሜሪካ የውድድሩ ምርጥ ተጫዋች፣ አንድ የኮፓ አሜሪካ የወርቅ ጫማ፣ አንድ ኮፓ አሜሪካ ምርጥ ወጣት ተጫዋች፣ ስድስት የአውሮፓ ቻምፒየንስ ሊግ ኮኮብ ጎል አስቆጣሪ፣ ስምንት የላሊጋ ኮኮብ ግባግቢ፣ አንድ ጎልደን ቦይ ሽልማት፣ ሁለት የላውረንስ የአመቱ ምርጥ ስፖርተኛ፣ ሁለት የሌኪፕ የአ አሸናፊዎች አሸናፊ ሽልማት አንድ የዩኤፋ ክለብ የአመቱ ምርጥ ተጫዋች ሁለት የዩኤፋ ምርጥ ተጫዋች ሁለት ጊዜ የዩኤፋ ምርጥ አጥቂ ስድስት የላሊጋ የአመቱ ምርጥ ተጫዋች ሰባት የላሊጋ ምርጥ አጥቂ ሰባት ጊዜ የላሊጋ ምርጥ ተጫዋች በማርካ በሚዘጋጀው ሶስት ጊዜ የላሊጋ የሙንዶ ዲፖርቲቮ ሽልማት አንድ ጊዜ የፊፍ ፕሮ የአመቱ ምርጥ ወጣት ተጫዋች አራት ጊዜ የዩኤፋ የአመቱ ምርጥ ጎል አሸናፊ አንድ ጊዜ የዩኤፋ ቴክኒካል ተመልካቾች ምርጥ ጎል ሽልማት፣ አንድ ብራቮ ሽልማት፣ አራት ኦንዜዶር ሽልማት፣ ስድስት የወርልድ ሶከር ምርጥ ተጫዋች፣ ስድስት የጋርዲያን ምርጥ አንድ መቶ ተጫዋች ሽልማት፣ አንድ ደግሞ እንዲሁ የአይኤፍኤፍ የዓለም ምርጥ ተጫዋች፣ እነዚህንና በርካታ ሽልማቶችን በግል አሳክቷል። ሊዮናል አንድሬስ ሜሲ ከግል ሽልማቶች በመቀጠልም በርከት ያሉ ደግሞ የቡድን ሽልማቶችንም ማሸነፍ ችሏል። አንድ ጊዜ የዓለም ዋንጫን አሸንፈዋል። የአውሮፓ ቻምፒየንስ ሊግ፣ ላሊጋ፣ የፍሬንች ሊግ ዋን፣ ኮፓ ዴልሬይ፣ የስፔን ሱፐር ካፕ፣ የዩኤፋ ሱፐር ካፕ፣ የዓለም ክለቦች ዋንጫ፣ የሊግስ ካፕ፣ ፋይናሊስማ፣ ኮፓ አሜሪካን፣ ሜጀር ሊግ ዋንጫ፣ ከ23 ዓመት በታች የኦሎምፒክ ዋንጫ ከሀያ ዓመት በታች የፊፋ የዓለም ዋንጫንም ማሳካት የቻለ ተጫዋች ነው። ሊዮኔል ሜሲ በእግር ኳስ ያስመዘገበው ቁጥራዊ መረጃዎች 1107 ጨዋታዎችን አድርጎ 866 ጎሎችን አስቆጥሯል። 384 አሲስቶችን አድርጓል። በየ105 ደቂቃው ጎል ያስቆጥራል። በየ73 ደቂቃው ደግሞ ጎል ወይም አሲስት ያደርጋል። 68 የቅጣት ምት ጎሎችን አስቆጥሯል። 110 ፔናልቲ ጎሎችን አስቆጥሯል። 99 ከቦክስ ውጭ ጎሎችን አስቆጥሯል። 589 ቦክስ ውስጥ ጎሎችን አስቆጥሯል። 725 ጎሎችን በግራ እግሩ አስቆጥሯል። 109 ጎሎችን ደግሞ በቀኝ እግሩ ያስቆጠረው ነው። 28 ጎሎች በጭንቅላቱ ገጭቶም ማስቆጠር ችሏል። አራት ጎሎችን በሌላ የሰውነት ክፍሉ እንዳስቆጠረም ቁጥሮች ያሳያሉ። 59 ጊዜ ደግሞ ሶስታ ወይም ሀትሪክ መስራቱንም ያሉት ቁጥራዊ መረጃዎች ያሳያሉ። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዘጋጀንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን ቆይታችሁን ከእኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ቪዲዮችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከእኛ ጋር የነበራችሁ በሙሉም ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፏድ ባህሩ ፕሮግራሙን እየመራው ከናንተ ጋር ቆይታን ያደረግኩኝ በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን እንግዲህ በድጋሚ እንገናኛለን። መልካም ጊዜ፣ መልካም ምሽት እንዲሆንላችሁ ነው በአክብሮት የምመኘው